ሚሊዮኖችን አውጥተው አይሱዙ የጭነት መኪና ሊገዙ አስበዋል? ቆይ፣ ስለ ትክክለኛ ሞዴል ከኤንፒአር እስከ ኤፍቲአር፣ ስለ ሞተርና የመጫን አቅሞ፣ ስለ ዋጋው በባንክና በካሽ አከፋፈል መካከል ስላለው ትክክለኛ ልዩነት ከሁሉም በላይ ስለ ካኪ ሞተርስ የመቶ ሺህ ኪሎ ሜትር ዋስትና ማንም ያልነገረውትን ወሳኝ ሚስጥር ሳያውቁ እንዳይወስኑ። ይህንን ወሳኝ መረጃ አለማወቅ ለከፍተኛ ወጪና ለብዙ ራስ ምታት ሊዳርጎት ይችላል። እንዳያመልጡ። ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? በዛሬው ዝግጅታችን በኢትዮጵያ ገበያ ውስጥ ከፍተኛ ተቀባይነት ስላለው ስለ አይሱዙ የጭነት መኪናዎች በተለይ ስለ አጠቃላይ የአከፋፈል ሁኔታ በባንክ ወይም በጥሬ ገንዘብ፣ እንዲሁም አንድ ወሳኝና ብዙም ያልተደመጠ የሚመስል ነጥብን ይዤላችሁ ቀርቤያለሁ። ይህም በኢትዮጵያ የአይሱዙ መኪናዎችን በቀጥታ ከጃፓን በማስገባት የሚታወቀው አንጋፋው ድርጅት ካኪ ሞተር ስለሚሰጠው ልዩ የዋስትና አገልግሎት እንዲሁም እንዴት እንደሚያገኙት ይህንን መረጃ እስከ መጨረሻው ድረስ ሙሉ ዝርዝሩን ወደ እናንተ እናስደምጣለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው አመራል። እንግዲህ እንደምታውቁት አይሱዙ የጭነት መኪናዎች በኢትዮጵያ መንገዶች ላይ በስፋት የምናያቸው በጥንካሬና በአገልግሎት ብቃታቸው ተመራጭ የሆኑ ተሽከርካሪዎች ናቸው። ከቀላል እስከ ከባድ ሸክም ለማንቀሳቀስ የተለያዩ ሞዴል አላቸው። ለምሳሌ እንደ አይሱዙ ኤንፒአር፣ ኤንኤምአር፣ ኤፍኤስአር፣ ኤፍቲኤስ የመሳሰሉ በስፋት ይታወቃሉ። እነዚህ መኪኖች ለተለያዩ የንግድ ስራዎች በጣም አስፈላጊ የሆኑ ተሽከርካሪዎች ናቸው። ታዲያ መኪናን ለመግዛት ስታስቡ የአከፋፈል ሁኔታውን ማወቅ ወሳኝ ነው። ይህም ሁለት አይነት ዋና ዋና መንገዶች ያሉት ሲሆን አንደኛው ጥሬ ገንዘብ ወይንም በካሽ መግዛት ነው። ይህ ቀጥተኛና ፈጣን መንገድ ነው። በቂ ገንዘብ በእጆ ካለ ከመኪና ከፋፋይ ጋር ተነጋግረው ዋጋ ተማምነው ክፍያ ፈጽመው መኪናውን መረከብ ይችላሉ። ይህም የተለያዩ ተጨማሪ የባንክ ሂደቶችንና የወለድ ክፍያዎችን ያስቀርልዎታል። ሁለተኛው በባንክ ብድር መግዛት። ይህ ብዙ የሚጠቀሙበት አማራጮች ነው። መኪናን ለመግዛት የሚያስፈልገውን ሙሉ ገንዘብ በእጆ ከሌለዎት ባንክ የመኪና መግዣ ብድር ይሰጣሉ። ሂደቱ ብዙ ጊዜ እንደሚከተለውም ይቀርባል። ቅድመ ክፍያ፣ ባንኮች አብዛኛው ጊዜ ከመኪናው ጠቅላላ ዋጋ 50 በመቶ ወይም ከዚያ በላይ በቅድሚያ እንዲከፍሉ ይጠይቃሉ። ታዲያ የብድር ማመልከቻ፣ የገቢ ሁኔታ፣ የሥራ ሁኔታ፣ የብድር ታሪኮና ሌሎች መረጃዎችን በማቅረብ ለባንኩ የብድር ማመልከቻ ያስገባሉ። የባንክ ግምገማ፣ ባንኩ የቀረበውን መረጃ በመገምገም ብድሩን መፍቀድ ወይንም አለመፍቀዱን ይወስናል። ታዲያ ውልና ክፍያ፣ ብድሩ ከተፈቀደ ከባንኩ ጋር የብድር ውል ይፈራረማሉ። ባንኩ ቀሪውን ክፍያ ለመኪና አከፋፋዩ ይከፍላል። እርሶ መኪናውን ይረከባሉ። ከዚያ በየወሩ ከነወለዱ ለባንኩ ይከፍላሉ። እዚህ ጋር ልብ ልትሉት የሚገባው ነገር የተለያዩ ባንኮች የተለያዩ የወለድ ምጣኔ፣ የብድር መክፍያ ጊዜ ገደቦች እና የቅድመ ክፍያ መጠኖች ሊኖራቸው ይችላል። ስለዚህ መኪና ከመግዛቱ በፊት የተለያዩ ባንኮችን ማወዳደርና ለርሶ የሚስማማዎትን መምረጥ ተገቢ ነው። ብዙ የመኪና ከፋፋዮች ከባንክ ጋር ስለሚሰሩ የብድር ሂደቱን ሊያግዞት ይችላሉ ማለት ነው። እስኪ አሁን ደግሞ የተወሰኑ የዋጋ ምሳሌ እንመልከት። ምንም እንኳን ዋጋቸው በየጊዜ ሊቀያየር ቢችልም በአሁን ሰዓት ላይ በ2024 ሞዴል ኦባማ የጭነት መኪና ዜሮ ዜሮ አሁናዊ ዋጋው ከ5 ሚሊዮን 500 ሺ ብር ጀምሮ ለገበያ እንደቀረበ ተመልክተናል። ሌሎች ሞዴሎች ደግሞ ከ2023 ወደ 2022 የሚወርደው እንደ ሞዴሉ ዝቅታ እስከ 100 ሺ ብር ቅናሽ እያደረገ ወደ ታች እየወረደ ይገኛል ማለት ነው። አሁን ደግሞ ወሳኝ ወደሆነው ሆነው መረጃ እንምጣ፣ ስለ ካኪ ሞተርስ እና ስለሚሰጡት ልዩ የዋስትና አገልግሎት ማለት ነው። ካኪ ሞተርስ በኢትዮጵያ የአይሱዙ መኪናዎችን በቀጥታ ከጃፓን በማስገባት ረዥም ዘመን ያስቆጠረና በዘርፉ ትልቅ ስምና ልምድ ያለው አንጋፋ ድርጅት ነው። ካኪ ሞተርስ ለደንበኞቹ ከፍተኛ እምነት ለመፍጠርና የተሽከርካሪዎችን ጥራት ለማረጋገጥ የሚያስችል አንድ አስደናቂ ነገር ያደርጋል። ይኸውም ዜሮ ዜሮ ማለትም ዜሮ አዲስ የሆኑ ኦባማ አይሱዙዎችን ከማንኛውም የአይሱዙ ማዕከል 00 ሲገዙ እስከ ሁለት ዓመት እንዲሁም የ100 ሺህ ኪሎ ሜትር ዋስትና እንደሚሰጥ እንግዲህ መረጃዎችን ወደ እናንተ ማድረሳችን ይታወሳል። አዲስ 00 አይሱዚ ከሆነ ከማንኛውም የአይሱዚ መኪና ሽያጭ ማዕከል ወይም አከፋፋይ ቢገዙም ካኪ ሞተርስ ይህንን የ100 ሺህ ኪሎ ሜትር ዋስትና እንደሚሰጡለት እንግዲህ ማረጋገጥን እንወዳለን ማለት ነው። አሁን ደግሞ አጠቃላይ ስለ አይሱዙ የጭነት መኪና የሞተር ሁኔታና እጅግ ጠቃሚ ምክሮች እንለፍ። በመጀመሪያ በስፋት የምናውቀው እንደ ኤንፒአርና ኤንኪውአር ያሉት የኤንሲሬስ መኪኖችን እንመልከት። እነዚህ መኪኖች በአብዛኛው ቀላልና መካከለኛ ሸክሞችን ለማንቀሳቀስ የተዘጋጁ ተሽከርካሪዎች ናቸው። ታዲያ እነዚህ ተሽከርካሪዎች የመጫን አቅማቸው እንደ ንዑስ ሞዴሉ እጅግ ቢለያይም በአጠቃላይ ከሦስት ቶን እስከ ሰባት ቶን አካባቢ የመጫን አቅም ሊኖራቸው ይችላል። በአንጻሩ ኤንፒአር የቀለለ፣ ኤንኪአር ደግሞ ከፍ ያለ የመጫን አቅም ይኖራቸዋል ማለት ነው። ሞተሩ ብዙ ጊዜ ባለአራት ሲሊንደር ዲዝል ሞተር ለምሳሌ እንደ 4HK1 ወይንም 4JJ1 ያሉ ታዋቂ ሞተሮች ይጠቀማሉ። እነዚህ ሞተሮች በተለይ በከተማ ውስጥና ለአጭር ርቀት የሚያስፈልግ ሥራ በነዳጅ ቆጣቢነትና በአስተማማኝነታቸውም ይታወቃሉ። ሌላው ባይሱዙ ተሽከርካሪ ላይ እንግዲህ ቻንሲያቸው እጅግ ከፍተኛ መከራን መቋቋም የሚችሉ በጣም ጠንካራ ናቸው። በተለይ ሀገራችን ኢትዮጵያ ላይ ከ35 ኩንታል ድረስ እንዲይዙ ቢደረግም እኛ ግን ከ70 እስከ 80 ኩንታል ድረስ እየጫኑ ለብዙ ዓመታት ምንም አይነት ቻንሲ ሳይነኩ ግፍን ተቋቁመው የሚቆዩ ተሽከርካሪዎች ናቸው። ወደ ከባባድ ሸክሞች ስንመጣ ደግሞ እንደ ኤፍኤስአር እና ኤፍቲአር ያሉትን የኤፍ ሲሬስ እናገኛለን። እነዚህ ተሽከርካሪዎችን ማለትም የኤፍኤስአር የጭነት መኪናዎችን መረጃ በቅርቡ ወደ እናንተ የማደርሳችሁ ይሆናል። ነገር ግን ዛሬ ይዤላችሁ የመጣሁት ይህንን እጅግ በጣም ጠቃሚና ጠቋሚ የሆነን መረጃ ነው። የጭነት መኪና ኦባማ አይሱዙ ኤንፒአር ማለት ነው። ሙሉ መግለጫውን እንግዲህ ወደ እናንተ አስደምጠናል። በሌላ በኩል ደግሞ የባንክ ብድር ያላቸው የቻናል ቤተሰቦች ስለ ባንክ ብድር ሙሉ መግለጫ እንግዲህ ቀደም ብለን ገልጸናል። የባንክ ብድሩን ባትጠቀሙት ብዙም ይመከራል። በቀጥታ እንደምንም ብላቸው ብትገዙ ነው የሚወደደው። ምክንያቱም የሰማይና የምድር ልዩነት ስላለው የአከፋፈሉ ሂደት ማለት ነው። ከአንድ ሚሊዮን ብር በላይ ሁሉ የሚጠይቁ የመሸጫ ቦታዎች ስላሉ በቀጥታ መግዛት የምትችሉበትን አማራጭ ነው እንግዲህ። የስልክ ቁጥር የኮመንት የመጀመሪያው ላይ አስቀምጥላችኋለሁ። በዛ ስልክ ቁጥር አማካኝ ግንኙነት ሙሉ መረጃውን እየጠየቃቸው ከካኪ ማረጋገጥ ትችላላችሁ ማለት ነው። ዛሬ እንግዲህ እጅግ በጣም ብዙዎቻችሁ የምትወዱትን የኦባማ የጭነት መኪና አሁናዊ ሽያጭ መረጃውን ትንሽ ጨምር አድርጎ ይዘንላችሁ ወደ እናንተ አድርሰናል ማለት ነው። ቪዲዮን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።